ጦርነትን የአንዱ አካል የበላይነት እስካልተረጋገጠ ድረስ ማቆም ብሎ ነገር የማይታሰብ ነው። በዓለማችን የበፊትና የአሁን መንገዶች ውስጥ መሰል አካሄዶችና እርግጫዎች መጨረሻቸው አንዱ በተቃራኒው ተፋላሚ የተወሰደበትን የኃይል የበላይነት በመቀበል ግጭቱን ለማቆም ይወስናል፣ ወይም ደግሞ አሸናፊው ሀገር የበላይነቱን ሙሉ ለሙሉ ሲያረጋግጥና ማንም ተቀናቃኙ ሊሆን እንደማይችል እርግጠኛ ከሆነ በኋላ የወረረውን የጠላት ግዛት ለቆ ይወጣል። ይህ ያለፍንበት ጉዟችን ወደፊትም ቢሆን በተመሳሳይ መንገድ የሚቀጥል ነው የሚመስለው። ዓለማችን በምትገኝበት ፖለቲካ ያለመረጋጋት ውስጥ የበላይነቱን ለመቆናጠጥ የሚጥሩ ኃይላት እዚህ እዚያም ብቅ ብቅ ማለት ያበዙትም ለዚህ ይመስላል። በተለይ ደግሞ ሰላማዊ መስተጋብር አሊያም ንግግር ወደ ጎን ተብሎ ጦር አያቅም ብቻ ቦታ ሲሰጠው መዳረሻው አብሮ መጥፋት ወይም ጉልበተኛ ብቻ የሚቀርባት ዓለም መሆኑ እርግጥ ነው የሚመስለው። ታዲያ መሰል ተግባራት ባለፉት ዓመታት ሲከሰቱ በጦርነቱ ተሸናፊ የሆኑ አገራት ዳግም ወደ ነበሩበት ለመመለስ ወገባቸውን ተይዘው መመልከታችንም ላይደንቀን ይችላል። ምክንያቱም የግጭቱን ማብቃት ተከትሎ ረዝራዥ ቡድኖች የራሳ ቸውን ፍላጎት ማሞያ ለማድረግ ይጣበቁባቸዋልና ነው። ከኢራን እስከ ሊቢያ፣ ከየመን እስከ አፍጋኒስታን፣ ሌሎችም የተመለከትነው ሀቅ የሚነግረን ይህንኑ ነው። አሁን ደግሞ በእስራኤል አማካኝነት ሌላ ስፍራ የሚፈጠርበት እድል እየሰፋ መጥቷል። ዓለም አቀፍ ሚዲያዎች እያስነበቧቸው የሚገኙ መጣጥፎች እንደሚነግሩን እስራኤል ለሁለት ወራት የመሳሪያ ድምፅ ተሰምቶ የማያውቅበትን የጋዛ ጉዳይ እንደ አዲስ በመቀስቀስ ዳግም ወደ ዘመቻ ገብታለች። ይህ ምናልባትም እስራኤል ለአንዴና ለመጨረሻ ጊዜ የምትወስደው ዘመቻዋ ሳይሆን እንደማይቀርም ከወዲሁ በመነገር ላይ ይገኛል ሁሉ በላይ ግን ሀገራማን ብለው ወደ ቀድሞ ሰፈራቸው በመመለስ ላይ የነበሩ ፊልስጤማውያን ዳግም ህይወታቸውን መገበራቸው የማይቀር ነው። ቀድሞ የእስራኤል ጦር በወሰደው የአየር ድብደባም እስካሁን ከ40 በላይ ሰዎች የተገደሉ ሲሆን ከዚህ ውስጥ 15ቱ ህጻናት ሆነዋል። የእስራኤል ጦር አይዲኤፍ ግን ነገሩ የተጀመረው በሐማስ ቡድን ቀደም ብሎ ነው፣ እኛ ለደረሰብን ትንኮሳ አጸፋይ እርምጃን የወሰድነው በሚል ሀሳቡን ለማለዘብ ጥረት ቢያደርግም፣ ጩኸቶችና ቁጣዎች ግን በመላው ዓለም ዳግም ተቀስቅሰዋል። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ የዳግም ዘመቻው መጀመርን አስመልክተው ባስተላ ያስተላለፉት መልእክትም ሐማስ የተሰጡትን መልካም አጋጣሚዎች በሙሉ በፍራቻ መልክ በመውሰዱ ሳይጠቀምባቸው ቀርቷል ብለዋል። ስለ ጦርነቱ ሐማስ ኃላፊነቱን ይወስዳል። ቡድኑ ታጋቾችን ሙሉ ለሙሉ እንዲለቅ እድሎች ተሰጥተውት ነበር። ባለፉት ሁለት ሳምንታት እስራኤል ምንም አይነት ወታደራዊ ዘመቻ የማድረግ ሀሳብ አልነበራትም። ሐማስ በስምምነቶች ላይ ተሳትፎ ማድረግ ባለመፈለጉ ግን ተገደን ተመልሰናል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበን የተኩስ አቁም ስምምነት ተቀብለናል። ሐማስ ግን ሙሉ ለሙሉ ነው የጣሰው። ለዛ ነው አዲሱ ወታደራዊ ዘመቻ ለመጀመር የተገደድ ነው። ሮይተርስ እያስነበበ የሚገኘው እስራኤል አዲሱ ዘመቻዋን የጀመረችው በሁለት አቅጣጫዎች ነው፣ በሰሜናዊና ደቡባዊ ጋዛ ክፍሎች። አካባቢዎቹ ደግሞ የሐማስ ቡድን ሁነኛ መጠለያው፣ መከማቻ ስፍራዎች መገኛ እንደሆኑ የሚጠረጠሩ ናቸው። እስራኤል ጦር እንዳስታወቀውም ሐማስ ተደጋጋሚ ጥቃቶችን ሲያደርስ የነበረው መነሻውን በእነዚያ አካባቢዎች በማድረግ ነበር። አሁን እሷ የምትፈልጋቸው ዜጎቿም ተቆልፎባቸዋል የሚባለው ከእነዚሁ ስፍራዎች ውስጥ ባንዱ ነው። የተባበሩ መንግስታትን ጨምሮ ብዛት ያላቸው ሀገራት የእስራኤል ዳግማ ዘመቻ ብዙ ንጹሐንን ነፍስ ሊቀጥፍ የሚችል ነውና አስቢበት እያሉ ይገኛሉ። በተለይ የተባበሩ መንግስታት ድርጅት ገና ዘመቻው ከመጀመሩ ሰብአዊ እርዳታ ላይ የተሰማሩ ሰራተኞቹ ጉዳት ማስተናገዳቸውንና ህይወት መጥፋቱን ተናግሯል። ይህ ግን በጠቅላይ ሚኒስትሩ ብዙ የተወደደ ሀሳብ አይደለም። ኔታንያሁ በመግለጫቸው ጥያቄ የምታበዙ ተቃራኒዎቻችን ልክ እንደኛ ዜጎቻችሁ በአሸባሪ ቡድን ጥቃት ቢደርስባቸው ምን ታደርጋላችሁ ሲሉ ይጠይቃሉ። ጦራቸው ንጹሐንን ኢላማ ያደረገ ተልእኮም ተሰጠው በመግለጽ ፍልስጤማውያን ከግጭት ስፍራዎች በቶሎ ልቃችሁ ውጡ ብለዋል። እስራኤል የፍልስጤም ንጹሐንን ኢላማ አታደርግም ሐማስን እንጂ። ነገር ግን አሸባሪ ቡድኑ ንጹሐንን መሸሸጊያ ሲያደርግ ለሚደርሰው ጥፋትም ተጠያቂ መሆኑ አይቀርም። ፍልስጤማውያን ከሐማስ ጋር ምንም አይነት ግንኙነት መፍጠር የለባቸውም። የጋዛ ሰዎች ሊጎዳችሁ ከሚችሉ ነገሮች ሁሉ ውጡ፣ ደህንነታቸው ወደ ተጠበቀ ስፍራም ተንቀሳቀሱ። ሁሉም የንጹሐን መጠለያዎች ድራማ እየተሰራባቸው ነው። የሚታችሁንን መጠየቅ የምፈልገው ዜጎቻችሁና ልጆቻችሁ ልክ እንደኛ ቢገደሉባችሁ ምን ታደርጋላችሁ? ጥርጥር የለውም፣ ነጻ ማህበረሰብ ከመፋለም ውጭ አማራጭ የለውም። አይዲኤፍ የእስራኤል መከላከያ ኃይል ሌሊቱን እንዳስታወቀው ደግሞ ከአየር ላይ ጥቃቱ በተጨማሪ እግረኛ ወታደሮቹን ወደ ጋዛ ማሰማራት ጀምሯል። ይህ 17 ወራትን ባስቆጠሩ ጦርነት ውስጥ ለሁለተኛ ጊዜ የሆነ ሲሆን ቀደም ባለው የውጊያው ጊዜ ውስጥም የእስራኤል እግረኛ ጦር በጋዛ መጠነ ሰፊ ዘመቻ ሲያደርግ ነበር። መከላከያ ሚኒስትሩ እስራኤል ካትስ በቪዲዮ መልእክታቸው ንጹሐን ጋዛ ሳያን ከቡድኑ ጋር ግንኙነታችሁን አቁማችሁ በቶሎ ውጡ ብለዋል። ጋዛውያን ሆይ ይህ የመጨረሻ ማስጠንቀቂያ ነው። አኗዋር ሲናር ቀደም ብሎ ጋዛን አጥፍቷል። ሁለተኛው ሲናር ደግሞ ሙሉ ለሙሉ ጋዛን ሊያጠፋት መጥቷል። አየር ኃይላችን በሐማስ አሸባሪ ቡድን ላይ ዘመቻ ማድረግ ጀምሯል። የሚቀጥለው ደግሞ የከፋ ይሆናል። ዋጋ ትከፍላላችሁ። ነገር ግን ከዛ በፊት ከጦርነት ቀጠናችሁ ውጡ። ሐማስ ከጋዛ አይወጣም ይደመስሳል። ምክራችንን ሰምታችሁ በቶሎ ለቃችሁ ውጡ። የእስራኤል ኃይል ከዚህ በኋላ ሙሉ ለሙሉ ወደ ጥቃት ይገባል። ሐማስ እስካሁን በእጁ 59 ያለቀቃቸው ታጋቾች አሉ ተብሎ ሲታመን፣ 24ቱ በሕይወት ይኖራሉ የሚለውም የእስራኤል ሰዎች እምነት ነው። የእግረኛ ጦሩ በጋዛ ዘመቻውን ከዛሬ ጀምሮ ሲጀምርም ቀዳሚ ተግባሩ ቡድኑን ከማጥቃት ባለፈ እነዚህን ታጋቾች ዜጎች መፈለግ ይሆናል። ማዕከላዊ ጋዛን ጨምሮ እስከ ደቡባዊ ክፍል ድረስ በሚደረገው የማጽዳት ዘመቻም ነጻቋት ወይም ኮሪደር የመፍጠር ሀሳብ አለው። ሐማስ ግን ነገሮች የከፉ መምጣታቸውን ከመግለጽ ውጪ በእጁ ስለሚገኙ ታጋቾች ያለው ነገር የለም። በአሜሪካ የተደረሱ የሰላም ስምምነቶችንም ቡድኑ ተግባራዊ እንደሚያደርግ፣ ለዚያ ደግሞ እስራኤል ዳግም ዘመቻዋን ማቆም አለባት ይዘት ያለው መልእክቱንም ልኳል። አሜሪካን ብትሆን የስምምነቱ ውል አሁንም ጠረጴዛ ላይ እንዳለ ከመግለጽ ውጪ እንደቀደመው ጊዜ እስራኤልን ዘመቻ ሽን አቁሚ ልትላት አልፈቀደችም። ውጭ ጉዳይ መስሪያ ቤቷም ሐማስ ለሁሉም ነገር ተጠያቂ ነው በማለት ነው መግለጫ ያወጣው። ይህን ታዲያ ተንታኞች ነገሩ በአረንጓዴ ለፍ ወረቀት የታጀበ ሲሉ ገልጸውታል። እስራኤልም ብትሆን ከጉዞዬ የሚያደናቅፈኝ ካለ ወዮለት ብላለች። በመጀመሪያው የእስራኤል ጋዛ ዘመቻ ከ49 ሺ በላይ ፊልስጤማውያን ሕይወታቸውን ላላመኑበት ጉዳይ ገብረዋል። ጥያቄው በዚህኛውስ ምን ያክል የሚለው ነው።